የገንዘብ ሚኒስትሩ አሕመድ ሽዴ በማብራሪያቸው ባለፉት የለውጥ ዓመታት የመንግስት የፕሮጀክቶች አፈጻጸም በፍጥነትና በጥራት በከፍተኛ ደረጃ ማደጉን ተናግረዋል። በዚህም በመንገድ ፕሮጀክቶች አፈጻጸም ዘርፍ አመርቂ ስራዎች መከናወናቸውን ጠቁመው በአሁኑ ወቅት ከ22000 ኪሎ ሜትር በላይ የመንገድ ፕሮጀክቶች በግንባታ ላይ መሆናቸውን ገልጸዋል። በመስኖ ልማት ረገድም የተሳለ አፈጻጸም መመዝገቡን ያነሱት ሚኒስትሩ የተጀመሩ ፕሮጀክቶችን ለማጠናቀቅ እየተሰራ መሆኑን ተናግረዋል። የቱሪዝም መዳረሻ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 እጅግ በጣም ጥሩ ነው ያሉት። የተሟላ የማክሮ ኢኮኖሚ ማሻሻውን ተከትሎ የውጭ ምንዛሪ ተመን በገበያ መወሰን ከጀመረበት ጊዜ አንስቶ ከፖሊሲ ጋር የተገናኙ የኮንትሮባንድ ግፊቶች በከፍተኛ ሁኔታ መቀነሳቸውን ተናግረዋል። ማሻሻያውን ተከትሎም በወርቅ ግብይት ላይ የነበረው የኮንትሮባንድ ችግር መፈታቱ ነው የጠቀሱት። ኢትዮጵያ ከቀጠናው ሀገራት ጋር የምታደርገውን የንግድ ግንኙነት የመሰረተ ልማት ትስስርና የኤነርጂ የኢነርጂ አቅርቦት ተጠናክሮ መቀጠላቸውንም አብራርተዋል። የተሟላ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 እነዚህ ስራዎች እንግዲህ በቀጣይ ተጠናክሮ የሚቀጥል ይሆናል ማለት ነው። 2018 በጀት ዓመት ረቂቅ በጀት በቀጣይ ዓመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ የመንግስትን የገበያ ቅም በመተንበይ የሚኖሩ ሌሎች ገቢዎችን ታሳቢ በማድረግና የመንግስትን የውጪ ፍላጎት በመተንተን የተዘጋጀ መሆኑን ተናግረዋል። በጀቱ የተጀመሩ የልማት ስራዎችን ማስቀጠል ማህበራዊ ድጎማዎችንና የተረጋጋ ማክሮ ኢኮኖሚን ከማስቀጠል አንጻር ብሎም ሌሎች ተግባራትን በውጤታማነት ከማከናወን አኳያ ትልቅ ፋይዳ ያለው መሆኑን ተናግረዋል። አጠቃላይ